ቀና ይስጥልን ውድ ሲዳማ ኒውስ አድማጮቻችን፣ ካልኩሌተር ናቸው ተብለው በብዙሀኑ ዘንድ ስማቸው ስለሚነሳው ሶማሌ እንደሚተርተው ደግሞ ከፍየሏ በላይ ሆነው ከፕሬዚዳንቱ በላይ ሲቆፍሩም ሲያስቆፍሩም ስለሚታዩት የክልሉን የሚዲያ ሰራዊት በበላይነት ስለሚመሩት ስለ ሲዳማ ክልል ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ አቶ አሸናፊ ላይ ሰፋ ያለ ዳሰሳ እናደርጋለን። አብራችን ቆዩ። ብልጽግና እንደምናረጋግጥ እርግጠኛ የሚያደርገን ትልቅ እንቁ የሆነ ሀብት ነው ማለት ነው ይሄ። በአይሶሶች የተጫነ ነው አለው። ለመጀመሪያ ጊዜ ተጀምረ ጀምረን ለመጀመሪያ ጊዜ እንደምታዩት ሰፈሩ ይሄኛው በሙሉ እንደዛ አይነት ሰባብ ነው። ይሄ እንደዚህ እንደምታዩት ነው። ከታች ቦታ ነው። ስለዚህ አንድ ቦታ ላይ አለ እንደምታዩት ሰባ ከስድስት ዓመት በላይ ሱፉን ያላወለቀው ከሁለት መቶ ዘጠና ሳምንታት በላይ ከአንጸባራቂ ቢሮ ወጥቶ የማውቀው ከሁለት መቶ ቀናት በላይ በቅንጡ መኖሪያ ቤቱ የቅንጦት ህይወትን ያሳልፈው በስድስት ጥፋት ዓመታት ከቪኤት መኪና ወርዶ የማውቀው የተለያዩ ሴራዎችን መኪና ውስጥ ጭምር ይጎነጉናል የሚባልለት ከአንድ ሺህ አንድ መቶ በላይ የፌስቡክ ቅጥረኛ ሰራዊቶችን የሚመራው የክልሉ መንግስት የቀመር ካልኩሌተር ነው አቶ አሸናፊ ኤልያስ። ግለሰቡ ይፋ የመንግስት ኃላፊነቱ የሲዳማ ክልል ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ ሲሆን፣ ወዳጁንም ጠላቱንም በሴራ አንድ አድርጎ የሚያደራጅ በክልሉ ሴራና ተንኮል ሲጠነሰስ ከፊት ለፊት የሚቀመ ከፊት ሲታይ አማኝ ጀርባው ግን አታላይ እንደሆነ በአመራሩም በነዋሪውም ዘንድ ስሙ በስፋት ይነሳል። ሶስት ሀባብ የማይሞላ በክልሉ ሚዲያዎችም እያሳየ እንደ አለቃው የክልሉ ፕሬዚዳንት አቶ ደስታ ሌዳሞ ህዝቡን በረሃብ ጨረሰው ሲንጋፖር ሆነናል ያሉትን የአየር ላይ ጨዋታ ባለ ካልኩሌተሩ አቶ አሸናፊ ኤልያስም ሀባብ ሞልቷል ሲል የክልሉን ነዋሪ እንጀራ አስረስቶ በሀባብ ተረት እንጀራ የራበውን ህዝብንም ሆዱንም ሞልቶታል። አቶ አሸናፊ ኤልያስን ስድስት ዓመታት ሰፌ ሲዳማ ህዝብ በአይን አይቶት የማያውቅ በሴራ በሴራና በአፈና ተግባሩ ግን ዝናው ከመድረክ ጀርባ በስፋት የሚወራለት ሰዎችን በአካባቢያቸው ምክንያት እየለየ የሚሽሩ የክልሉን አመራሮች እንደ ጌታው የሚያመልክ እንደ ለመስፍን ከበደ አይነት የ21ኛው ክፍለ ዘመን ተጎታች ካድሬ አደራጅቶ የክልሉን ምሁራን እያሰደበ የሚሆን በሲዳማ ብሮድካስቲንግ ኮርፖሬሽንን በኮሚኒኬሽን ቢሮም በክልሉ ብልጽግና ገጽም በራሱ ማህበራዊ ገጽም እንደ ልጃገረድ ሞዴል ከሚዲያዎች ስክሪን ሊጠፋ ያልቻለው ራሱ ቆፋሪ ራሱም ቀባሪ ሲያሰኘው አርሶ አደር ፎቶ ላይ ባለመደብር እንደሆነ ብዙዎች ይናገራሉ። አቶ አሸናፊ ኤልያስ እንደህን ዳክተር በተለያዩ ገጽታዎች የሚገለጥ ማንነቱን ወደጎን ጎን ትተን ለጠቅላይ ሚኒስትር ዶክተር አብይ አህመድ በተላከ ሰነድ ላይ ያለውን እና ሰሞኑን ሉዋ ሚዲያ ያጋለጠውን ቤተሰባዊ ብልጽግና ሹመቶችን ለአድማጮቻችን እናድረስ። እህቱን ወይዘሮ ሰላማየት ኤልያስን ሲዳማ ዞን ፋይናንስ ቢሮ ምክትል ኃላፊ አድርጎም ሾሟል። ወንድሙን አቶ እንድማገኝ ማገኘ ኤልያስ በወንዶገነት ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊም አድርጓል። አቶ ሙሉቀን ከአሞ የሚስቱን እህት ያገባ ግለሰብ ወንድም ሲሆን በዳራ ኦቶልቾ ወረዳ ዋና አስተዳዳሪም አድርጎ ሾሟል። የአክስቱ ልጅ የሆነውን አቶ አብይ አለማየሁን ደግሞ ዳራ ኦቶልቾ ወረዳ ላይ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አድርገው እንደ ሾሙ ሉዋ ሚዲያ አጋልጧል። የባለቤቱን ወንድም አቶ አለማ በበን ደግሞ አንድ የወረዳ አስተዳዳሪ የነበረን አመራር በማስፈራራት የአንድ ምርጫ ክልልን ወክሎ የህዝብ ተወካዮች ምክር ቤት አባልም አስደርጎታል። አቶ ከፍሌ ዮሐንስ የተባለን የቤተሰቡ አባል የሆነን ግለሰብ ቤተሰብ ደግሞ የክልሉ ብልጽግና ፓርቲ ፋይናንስ ኃላፊ አድርጎም ሹመትን አከናንቦታል። አቶ ማቴዎስ በመባል የሚታወቅ ግለሰብን የአቶ አሸናፊ እህት በማግባቱ ብቻ በዳራ ወረዳ ብልጽግና ጽሕፈት ቤት ፋይናንስ ቢሮ ኃላፊ እንደተደረገም ሉዋ ሚዲያ አረጋግጧል። ለክቡር ጠቅላይ ሚኒስትሩ በተላከ ሲዳማ ክልል አመራሮችን በተመለከተ የሙስና ተግባራት ሰነድ ላይ በርካታ መሬቶችን በህገወጥ መልኩ ወስዶ እንደሸጠም ሲዳማ ኒውስ ከሰነዱ አረጋግጧል። አቶ አሸናፊ ኤልያስ ሴት ልጅ እያለው ሴት አርቲስት የሆነችውን ኢትዮጵያ በቀለችንም ከህፃናት ልጆቿ ያለ ፍትህ ታፍና ተወስዳ ከሁለት ወር በላይ በግፍ እንድትታሰር የእሱ ሚና ከፍተኛ እንደሆነም ጣቢያችን ከምንጮቹ አረጋግጧል። የፌደራል ይላሉ አካልም አዲስ እረኛ ከብት አስተኛ እንደሚለው የሀገሬ ሰው ሰሞኑን በሚዲያ መታየት ጀምሮ እንደ ልጃገረድ ሞዴል በፎቶ ፖለቲካዊ መንግስትን በጀት እየጨረሰ የሚገኘውን የሲዳማ ክልል ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ ላይ የተሰጡትን ጥቆማዎች በጥልቀት መርምሮ አመራሩን ከስልጣን አውርዶን በህግ ቁጥጥር ስር እንዲያውለውን ጣቢያችን ለፌዴራሉ አካል ጥሪ ያቀርባል። ሼር፣ ኮፒ፣ ሊንክና ሪፖስት ማድረጎን አይዘንጉ። ሲዳማ ኒውስ የህዝብ ድምጽ